ሰላም ሰላም፣ ውድና እየተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ያ ደህና ነን አለሁ። ጠፍቻለሁ። ብዙ ሰው እየደወለልኝ ቲክቶክ ላይ ሜንሽን እየተደረግኩ፣ ያው ብዙ ነገር ያላችሁ ነው ቴክስትም እያደረጋችሁልኝ ያላችሁ ሰዎች አላችሁ፣ እና ዛሬ ያው ልነግራችሁ ነው ብቅ ያልኩትኝ። ያው ምንም ለማስማማት ነበረ መምጣት ፍላጎቴ ነበረኝ። ከእነሱ ጋር አብሬ መጥቼ የተለየ ነገር ማድረግ እነሱን አንድ ማድረግ ነበረ ፍላጎቴ። እስከዛሬ የቆየሁት ይስማማሉ በሚል አስቤ ነበረ። ግን እየተፈጠረ ያለውን ነገር እናንተም እያያችሁ ነው። በጣም ብዙ ነገር እየተደረገ ነው ያለው። ሁሉም ሊስማማ አልቻለም። እየተፈጠረ ያለውን እናንተም እያያችሁ ነው፣ እኔም እያየው ነው። ብሩክንም ሀይሚንም ረጋ ብዬ ላወራቸው ሞክሬ ነበረ። ብዙ ነገርም ብያቸው ነበረ ግን ደግሞ ሁለቱም ወደ ሌላ ነገር እየሄዱ ነው፣ አላውቅም። ሶሲም ዳኒም እያደረጉት ያለው ነገር ልክ አይደለም። ማን ነው ልክ? ማን ነው ጥፋተኛ አለልም። ግን ዳኒ እያደረግክ ያለው ነገር ልክ አይደለም። በስርዓት ቆመ ብለህ ብታስብበት የተሻለ የሚሆን ይመስለኛል። ተረጋጋ ልልህ ነው እና ብሩክም ሀይሚም እኔ እንጃ ወደ ምን እየሄዳችሁ እንዳለ አላውቅም። ብቻ ምን ምን አድርጌ ምን ብዬ ወደዚህ ላመጣቸው እንደምችል አላቅም። ብቻ ሁለቱም በጣም ምል ውስጥ እየተጋቡ ነው። አንዱ በሚሰራው አንዱ ምላሽ እየሰጠ ነው። አምብሩኬ መነሻው ፕራንክ ነው። ፕራንኩ ልክ ላይ ሆን ይችላል፣ ምናልባት አላቅም። ፕራንክ ነው ብሎ ነበር ያደረገው። መግቢያ ላይም ብዙ ነገር ተናግሮን ጀመረው ግን የቆየ ሲሄድ ይመስለኛል። ነገሩ በጣም እያናደዳት ሀይሚን ወደማይሆን ነገር ውስጥ እየገባች ነው። እና ረጋ ብላችሁ ብታስቡበት የተሻለ ነው ለማለት ነው ዛሬ የመጣሁት። እና ዳኒም ብትሆን እየሰራ ያለው ነገር ልክ አይደለም። እውነቴን ነው የምልህ። በጣም የማይሆን ጥፋት እያጠፋን ያለው ይሄ ነገር ከአንተ የሚጠበቅ አይደለም። ስ ለመስማማት ከሆነ፣ ሶሲን ለማስመለስ ከሆነ ሶሲ ያንተ ናት የብሩኬ አይደለችም። እሱን ታውቃለ። ሶሲም ደግሞ የዳኒ ናት የብሩኬ አይደለችም። ሀይሚን ነው አሁን። ይሄ ጸባቸው ብሩኬና ሀይሚ እንጂ ሶሲና ዳኒ መሆን አልነበረበትም። አሁን ግን እየተፈጠረ ያለው ሶሲም ከዳኒ ጋር ጸብ እየፈጠረች ነው፣ ሀይሚና ብሩኬም በዛ መሀል እየተጋጩ ነው። ወደማይሆኑ ሙድ እየገቡ ነው። ሁለቱ እየተለያዩ ነው፣ እየተራራቁ ነው። በጣም የማይሆን እያየን ያለ ነው። ነገር የሚሆን ነገር አይደለም። በጣም የሚደብር ነገር ነው እና እኔንም ግራ ገብቶኛል እና ብዙዎቻችሁ ቲክቶክ ላይ ያለው እየተቆረጠ ምናምን እየለቀቃችሁ ያላችሁት እና እንደዛ ከማድረግ ይልቅ ብዙዎቻችን አስተያየት ብንሰጣችሁ የተሻለ ነው ብዬ ነው የማስበው። ብዙዎቻችሁ ኮሜንት ላይ አንተ ልክና አንተ ልክ አይደለም ከማለት ይልቅ ገብተን አስተያየት ብንሰጥ ቪዲዮቸውን ጨርሰን አይተን ልክ የሆነውን እንደዚህ ብታደርግ እንደዚህ ቢሆን ብላቸው አስተያየት ብትሰጡ የተሻለ ሚሆን ይመስለኛል። ብዙዎቻችን ብንመካከር እንደዚህ እንደዚህ ነው እንደዚህ ብትሄድ እንደዚህ የተሻለ መንገድ ነው ብትሏቸው የተሻለ የሚሆን ይመስለኛል እና መሳደቡ መፍትሄ ሊሆን አይችልም። የሚስማሙበትን መንገድ ፈጥረን አንድ እንዲሆኑ እንዲስማሙ ማድረግ ከቻልን፣ እናንተም ኮሜንታቸው ላይ የገባችሁ አሪፍ አሪፍ አይዲያዎችን እንደዚህ ብታደርግ እኮ ብሩኬ የተሻለ ነው፣ ሀይሚም ፖስት ስታደርግ ሀይሚ ቪዲዮ ላይ ሀይሚ እንደዚህ እኮ ልክ አይደለሽም፣ እንደዚህ ብታደርጊ የተሻለ ነው ብላችሁ ብትጽፉላችሁ የተሻለ ነው ብዬ አስባለሁ። እና ሶሲም ተረጋጊ፣ እያደረግሽ ያለሽው ነገር አንቺም ልክ አይደለም። ጉዳይሽ አንቺ ዳኒ ነው ከዳኒ ጋር ብትስማሚ የተሻለ ይሆናል ብዬ አስባለሁ። እንደውም ብትችሉ ሁለታችሁ ዳኒም ሶሲም እናንተ አንድ ናችሁ፣ ሁለቱን አንድ ብታደርጉ የተሻለ ነው ብዬ አስባለሁ እና ወደ ጥፋት ከመሄድ የጠፋን ነገር መመለሱ የተሻለ ነው። አሁን ብሩኬና ሃይሚ በእናንተ በሁለታችሁ ምክንያት የማይሆን ነገር እየተፈጠረ ነው ያለው ህይወታቸው ላይ። ሁለቱም ምሉ ውስጥ ነው ያሉት። ብሩኬም ልክ አይደለም፣ ሃይሚም ልክ አይደለችም። ብሩኬ በሚያደርገው ነገር ሃይሚ እየተናደደች ነው። ሃይሚ በምታደርገው ነገር ደግሞ ብሩኬ እየተናደደ ነው። እኛ የምንፈልገው የብሩኬና የሃይሚን አንድነት እንጂ ሁለቱ እንዲራራቁ፣ እንዲለያዩ አንፈልግም። እና እንደዛ እስኪሆንም አንጠብቅም። እስኪለያዩ ማይሆን ውሳኔ ውስጥ አትክፈቱም። እናንተም አንድ ስትሆኑ ነው የሚያምርባችሁ። ጓደኛሞች ናችሁ በጣም የምትዋደዱ በጣም የምትከባበሩ እና የሁለታችሁን መለያየት አልፈልግም እኔ በበኩል እናንተ ደግሞ እንዳትለያዩ የሚያደርገው እናንተ አንድ ስትሆኑ ነው አለመለያየት የሚቻለው። እናንተም ተለያየታችሁ፣ ብሩክና ሃይሚ ላይም ሌላ ውሳኔ መወሰን ተገቢ አይደለም እና ጥፋስ ባታጠፉ የተሻለ ነው ብዬ አስባለሁ እና ሁላችንም በቻል ነው አቅም እንደግፋቸው ሀሳብ አስተያየታችሁን ኮሜንታቸው ላይ ብጽፉላችሁ የተሻለ ነው። መሳደቡ ፋይዳ የለውም። ፎቶ መዘቅዘቁ ምናምን፣ አንተ ልክ አይደለም፣ አንተ ልክ ነው። ሁለቱም አሁን እያደረጉ ያሉት በል ነው፣ ብሩኬ በሚያደርገው፣ ሀይሚን በምታደርገው፣ ሁለቱም እልህ ውስጥ ተጋብተው ነው እያደረጉ ያሉት እና እንዲረጋጉ ማድረግ ከቻልን ሁላችንም ኮሜንት ላይ ሀሳብ አስተያየታችንን እንጻፍላችሁ ብዬ አስባለሁ። እቺ ተራ ነገር እንድታለያያችሁ አልፈልግም። እቺ በጣም ቀላሉ ናት አለ። ህይወት ላይ ብዙ ቻሌንጆች አሉ። ብዙ ሊያለያዩ ሊያቀያየሙ የሚችሉ ብዙ ነገሮች አሉ። ሊያናድድ ይችላል። የተደረገው ነገር ያው ፕራንክ በመሆኑ ከሶሲ ጋር መሆኑ ሊያናድድ ይችላል። ግን ጀስት ፕራንክ ነበረ፣ አልፏል። ላለፈ ነገር ደግሞ እንደዚህን ያክል ደረጃ መደራረስ ተገቢ አይደለም ብዬ አስባለሁ እና ረጋ ብላችሁ ብታስቡበት የተሻለ ነው። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። እንድትለያዩብኝ አልፈልግም፣ ምንም ክፉ እንዲገጥማችሁ አልፈልግም። እና ደግሞ የምልላችሁ ነው ዳኒ፣ ባለፈው ቪዲዮ ላይ፣ ትናንትና የተጫነው ቪዲዮ ላይ ፋይል አለኝ ምናምን ብለህ ስትላት ነበረ ለሀይሚ። እና ምንም ፋይል ሊኖረህ አይችልም አንተ መንገድ ልክ አይደለም ይመስለኛል፣ የመጣበት መንገድ ልክ አይደለም ሁለቱን ለማለያየት ከሆነ ፍላጎት እንደዛ ሊሆን አይችልም። ተረጋግተ ቆም ብለህ የምታስብ ከሆነ አስብ። ፋይል አለኝ ምናምን ምናምን ብለ ሁለቱን ለማለያየት ከመጣ እኛም የማይሆን ነገር ውስጥ እንድንገባ አታድርገን። በጣም ምን ውስጥ አታስብ ግባብን ስንል እንዳልነበር እንዲህ በቀላሉ

ፈቃር ፈቃር የማይሆነው የለም። አረ እንዴት እና በመጨረሻ የምልላችሁ እፈልጋለሁ፣ ሁላችሁም ተረጋግታችሁ ቆም ብላችሁ ብታስቡ የተሻለ ነው። የማይሆን ነገር አትወስኑ። አሁን ሁለታችሁም ሀይሚን ብሩኬም፣ በል በል ሁለታችሁም መልስ ተጋብታችሁ የማይሆን ነገር ነው እያደረጋችሁ ያላችሁት። እና እቆም ብላችሁ አስባችሁ የተሻለ ነገር ላይ ብትደርሱ የተሻለ ነው ብዬ አስባለሁ። እኔም በቻልኩት አቅም ማድረግ ያለብኝን አደርጋለሁ። ምናልባት ቪዲዮ ላይ ላይሆን ይችላል። በቪዲዮ መጥቼ የሆነ የሆነ ነገር ላላደርግ እችላለሁ። ግን በቻልኩት አቅም ባገኛቸው አጋጣሚ አወራቸዋለሁ። እያወራቸውም ነው ግን ደግሞ አሁን ላይ ልክ አይደለም፣ እያሰቡ ያሉት ነገር ልክ አይደለም። ሁለቱም ምል ውስጥ ናቸው። አንዳቸው ካልበረዱ የተሻለ ነገር ሊመጣ አይችልም። እያወሯቸው ነው፣ ችግር የለውም። ፈጣሪ እርዳን። ነገ ከነገ ወዲያ ተስማምተው ይመጣሉ የሚል ተስፋ አለኝ። እናንተም በቻላችሁት አቅም ባላችሁበት ጸሎት አድርጉላቸው እንዲስማሙ። አስተያየታችሁን አስቀምጦላቸው ብያቸዋለሁ። ቀደምም እና ከዚህ በተሻለ ቪዲዮ መጣለሁ ብዬ ያስባለሁ። ምልላችሁ ነው ብሩክ እና ሀይሚ፣ ይሄ ሁለታችሁን እንዲህ የሚያደርግ ነገር አልነበረም። ጀስት የተጀመረው በፕራንክ ነው። ሁለታችሁን እንዲህ ልውስጥ ሊያጋባ የሚችል ነገር ምንም የለም እና ሁለታችሁ ረጋ ብላችሁ ቆመ ብላችሁ እናንተ ስንት ጊዜ ሆናችሁ በጓደኝነት። እንኳን እቺ ተራ ነገር እንዲያለያያችሁ አትፍቀዱ። ለጠላት ቦታ አትስጡ። ደት ሀይሚም እንድትረጁ ፈልጋለሁ። ብርኩን አሁን ላይ አይደለም ብቻ ማይሆን ደረጃ ላይ ተዳርሳችሁ አውቃለሁ። ግን ደግሞ ረጋ ብላችሁ ቆም ብላችሁ አስባችሁ ውሳኔ ላይ እንድትደርሱ ፈልጋለሁ። እቺ ተራ ነገር እንድታለያያችሁ አልፈልግም። እቺ በጣም ቀላሏ ናት አለ ሕይወት ላይ ብዙ ቻሌንጆች አሉ። ብዙ ሊያለያዩ ሊያቀያየሙ የሚችሉ ብዙ ነገሮች አሉ። ሊያናድድ ይችላል። የተደረገው ነገር ያው ፕራንክ በመሆኑ ከሶሲ ጋር መሆኑ ሊያናድድ ይችላል። ግን ጀስት ፕራንክ ነበረ፣ አልፏል። ላለፈ ነገር ደግሞ እንደዚህ ያክል ደረጃ መደራረስ ተገቢ አይደለም ብዬ እና ረጋ ብላችሁ ብታስቡበት የተሻለ ነው። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። እንድትለያዩብኝ አልፈልግም። ምንም ክፉ እንዲገጥማችሁ አልፈልግም። ይሄንን ደግሞ ታውቃላችሁ። ብዙ ቤተሰቦች አሏችሁ እናንተንም የሚወዱ እናንተንም የሚያከብሩ በጣም ስለናንተ የሚጨነቁ ውድ ቤተሰቦች ሰዎች አሏችሁና የናንተን መለያየት አይፈልጉም። የናንተን መበሳጨት የናንተን መናደድ አይፈልጉም። እና ረጋ ብላችሁ ነገሩን አጢናችሁ፣ ምን እየተፈጠረ እንዳለ እንኳን ወደኋላ ዞር ብላችሁ ብታዩ የማይሆን ነገር ነው እየተፈጠረ ያለው ሁለታችሁም ላይ ሀይሚም ላይ ብሩክም ላይ። ክፍተት አትፍጠሩ ለማለት ነው። ወዳችኋለሁ እና እስክንገናኝ መልካም ቆይታ የሆንላችሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም ሁሉልህ።